ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑል በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች የሚሎስ ኪርኬዝን የዝውውር ሂደት በቅርቡ ይጨርሳሉ ተብሏል። እንደዚሁም ደግሞ አሁንም ሊቨርፑሎች በአንቶኒ ጎርደን ላይ ያላቸው ፍላጎት አልቀዘቀዘም እየተባለ ይገኛል። እነዚህና ሌሎች ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁ እንድትቆይ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሽር እያደርጋችሁም የቻናሉ ቤተሰብ እንድትሆን በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባሉ በመጀመሪያም የምንመለከተው እንደሚታወቀው ዘንድሮ እንግዲህ ሊቨርፑል ሳይጠበቅ የፕሪሚየር ሊጉን ዋንጫ ማሳካቱ አይዘነጋም። ባለቀው የ2024 25 የውድድር ዘመን እንግዲህ ሊቨርፑሎች ብቻ አይደለም ስኬታማ የነበሩት የቀድሞ የሊቨርፑል ተጫዋቾችም እንግዲህ በተለያዩ ሊጎች የተለያዩ ዋንጫዎችን ማሳካት ችሏል። ወደ አስር የሚጠጉ ተጫዋቾች እንግዲህ ዋንጫ ማንሳት ችሏል። እነዚህን ተጫዋቾች ስንመለከታቸው አንደኛው ጆርደን ሻኪሪ ነው። ሻኪሪ እንግዲህ የስዊዘርላንድን የሊግና የካፕ ዋንጫ በማሳካት የጥምር ዋንጫ ባለቤት መሆን ችሏል። እንደዚሁም ደግሞ ዶሚኒክ ሰላንኬ ከስፐርስ ጋር በመሆን የኤሮፓ ሊግ ዋንጫ ማሳካት ችሏል። ሚኞሌት የቤልጅየም ካፕ ዋንጫ አሸናፊ ይሆናል። ክላርክሰን የስኮቲሽ ካፕ፣ እንደዚሁም ናታል ክላይን ደግሞ ከ ክሪስታል ፓላስ ጋር የኤፍኤ ካፕ ዋንጫ፣ ናቢኬታ ኬታ የሃንጋሪ ሊግ ዋንጫ ማንሳት እችሏል። ጆርዳን ሮስተር የኔሽንስ ሊግ ፕሌይ ኦፍ አሸናፊ መሆን እችሏል። ስቱዋርት የስዊዘርላንድ ሰከንድ ዲቪዥን፣ ፈርሚኖ የኤዥያ ቻምፒንስ ሊግ እንደዚሁም ደግሞ ፋቢኖ የሳውዲ ሊግና ሳውዲ ካፕ ዋንጫ ማንሳት እችሏል። እነዚህ ተጫዋቾች እንግዲህ የሊቨርፑል የቀድሞ ተጫዋቾች እነዚህን ዋንጫዎችን ማሳካት እችለዋል። እናም እነዚህ ተጫዋቾች እንግዲህ ድንቅ ጊዜን ማሳለፍ ችሏል፣ ባለቃዩ የውድድር ዘመን እናንተስ የትኛው ተጫዋች ዋንጫ በማ አንሳቱ ደስ አላችሁ የሚለው ነገር እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ደግሞ ኦሬሎ ችሮሚኒን የተመለከተውን ዘገባ ይሆናል። እንደ ፉችጄስ ዘገባ ከሆነ እንግዲህ ሪያል ማድሪዶች በዚህ በክረምቱ የዝውውር መስኮት ሶስት የመሀል ሜዳ ተጫዋቾችን ሊሸጡ ይችላሉ እያለን ይገኛል። ከነዚህ ሶስት ተጫዋቾች መካከል ደግሞ አንደኛው ችሮሚኒ ሊሆን ይችላል ነው እያለን የሚገኘው ዘገባ። ይህ ተጫዋች እንግዲህ ከዚህ በፊት ከሊቨርፑል ጋር ስሙ ሲያያዝ ነበር። እንደውም ሁለት ሺህ ሀያ ሁለት ላይ ሊቨርፑልን ለመቀላቀል በጣም ተቃርቦ ነበር። ነገር ግን ደግሞ ሪያል ማድሪዶች ሊቨርፑሎች ካቀረቡት የገንዘብ ሂሳብ በላይ በመክፈል ይህንን ተጫዋች ማስፈረም እችሏል ነገር ግን በዚህ ሲዘን ግን ጥሩ የሚባል እንቅስቃሴን አላደረገም ነው እየተባለ የሚገኘው በእርግጥ አንደኛው ምክንያት ሊሆን የሚችለው የተለያዩ ቦታዎችን ሲሸፍን ነበረ የቆየው በተለይ ደግሞ የመሀል ተከላካይ ስፍራው ቦታ ላይ እንግዲህ ተጫዋቾች በተጎዱበት ሰዓት እሱን እንደ መሀል ተከላካይ አድርገው ሲጠቀሙት ነበር ነገር ግን ይሄ ተጫዋች እንግዲህ በዋነኝነት የሚጫወተው በመሀል ሜዳ ላይ ወይ ስድስት ቁጥር ቦታ ወይ ደግሞ ስምንት ቁጥር ቦታን ይዞ ነው የሚጫወተው እና ያንን ቦታ አለመጫወት እንግዲህ ምናልባትም ዘንድ ጥሩ እንቅስቃሴ እንዳያደርግ እንደ አንድ ምክንያት ሊቀመጥ ይችላልና ዘገባው አያይዞም እንግዲህ የአሁኑ አዲሱ የሪያል ማድሪድ አሰልጣኝ የሆነው ዣቪ አሎንሶ እንግዲህ ይህንን ተጫዋች አይፈልገውም ነው እያለን የሚገኘው። ነገር ግን ከሪያል ማድሪድ ሲወጣ ግን በጣም በትንሽ ሂሳብ ይወጣል ተብሎ አይጠበቅም። ምክንያቱም እንግዲህ ኮንትራቱን ከተመለከትነው እስከ 2028 ድረስ የሚያቆየው ኮንትራት አለ። ከዚህ በኋላ እንግዲህ ለቀጣይ ሶስት ዓመታት በማድሪድ የሚያቆየው ኮንትራት አለው እና ሲወጣ እንግዲህ ምናልባትም በጣም ከፍተኛ ሂሳብ ሊያስጠይቅ ይችላል። ሊቨርፑሎችም እንግዲህ ያንን ከፍተኛ ሂሳብ ከፍሎ ይህን ተጫዋች ያስፈርሙታል ተብሎ አይጠበቅም። ምክንያቱም እንግዲህ ባለፈው ሲዘን ወይም ባለቀው የ2024/25 የውድድር ዘመን እንግዲህ ሶስቱ ተጫዋቾች ድንቅ የሚባል ጥምረትን ማስመልከት ይችሏል። ግራቨንበርች፣ ማካሊስተር ና ሳቡዝ ላይ ና እንደዚህ አይነት ድንቅ ጥምረት እያላቸው እንግዲህ የነሱ ተፎካካሪ እንዲሆን ወይም ቤንች እንዲሆን ተብሎ ከፍተኛ ሂሳብ የሚወጣበት ተጫዋች ይኖራል ተብሎ አይጠበቅም። በዛ ምክንያትም እንግዲህ ምናልባት ሊቨርፑሎች ይህን ተጫዋች ሊያስፈርሙ ይችላሉ። በተጨማሪም ደግሞ ሳምንታዊ ደሞዝ ነው እንደ ካፓሎጊ ዘገባ ከሆነ እንግዲህ ይህ ተጫዋች በሳምንት 240 ሺህ ዩሮ ነው እየተከፈለው የሚገኙ ና ይህ በጣም ውድ የሚባል ነው ና ለዚህ ተጫዋች ይህን ያህል ገንዘብ ከፍለው እንደዚሁም ደግሞ እንደዚህ አይነት ሳምንታዊ ደሞዝ እያሉት ሊቨርፑሎች ያስፈርሙታል ተብሎ አይጠበቅም ነገር ግን ደግሞ ወደ ሊቨርፑል ቢመጣ ግን አሰልጣኝ አርነ ስሎት ጥሩ አማራጭ መሆን የሚችል ተጫዋች ነው። በቀጣይ የምንመለከተው ደግሞ አንፊልድ ዎች ይዞት የወጣውን ዘገባ ነው። በዚህ ዘገባ መሰረት እንግዲህ ሊቨርፑሎች አንቶኒ ጎርደንን አሁንም ድረስ እየተከታተሉት ይገኛሉ እያለን ነው። ከዚህ ውስጥም እንግዲህ ሊቨርፑሎች ከዚህ ተጫዋች ጋር ስማቸው ሲያያዝ ነበረ። በተለይ ደግሞ ባለፈው የክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም እንግዲህ ከኒውካስል ጋር ድርድር ጀምረው ነበር ወደ ሰባ ሚሊዮን ፓውንድ አካባቢ በሚጠጋ ሂሳብ። ነገር ግን መጨረሻ ላይ እንግዲህ ይህ ነገር ሳይሳካ ቀርቶ ተጫዋቹን በዛው በኒካስ አርሰን እንዲቆይ ሆኗል። ነገር ግን አሁንም ድረስ እንግዲህ ሊቨርፑሎች ይህንን ተጫዋች እየተከታተሉት ይገኛሉ። በተለይ ደግሞ ሊዩስ ዲያዝ ከሊቨርፑል የሚለቅ ከሆነ ይሄ ተጫዋች አንቶኒ ጎርደን የሊዩስ ዲያዝ ትክክለኛ ተተኪ ነው ብለው ነው የሚያስቡት። በተጨማሪ ሌላኛው ጥቅሙ ምንድን ነው? ሆም ግሮን ነው። እዛው እንግሊዛዊ ስለሆነ እንግዲህ የሆም ግሮን ቦታን ራሱ ከቨር ማድረግ የሚችል ተጫዋች ነውና፣ በእነዚህም እንደዚሁም ደግሞ በተጫዋቹም ችሎታም እንግዲህ ይህንን ተጫዋች ማስፈረም ይፈልጋሉ ነው እየተባለ ይህ የሚገኘው። እንደሚታወቀው እንግዲህ ይህ ተጫዋች በአካዳሚ ሌቨር ለሊቨርፑል ተጫውቶ ነበር በህፃንነቱ፣ እንዲሁም ከከርተስ ጆንስ ጋር አብረው ተጫውተው ነበር። ነገር ግን ሊቨርፑሎች እንግዲህ አንቶኒ ጎርደንን ለቀውት ከዛ እሱም ወደ ኤቨርተን መቀላቀል ችሏል። በዛም እንግዲህ አድጓ አሁን ላለበት ደረጃ መድረስ ችሏል። እና በጣም ጥሩ የሚባል ጓደኝነት አላቸው ነው የሚባሉ ከርተስ ጆንስ እና አንቶኒ ጎርደን እና በቅርቡ እንግዲህ ኢንስታግራም ላይ አንድ የተለጠፈ ፖስት ነበረ። ይህም እንግዲህ ምንድን ነው የሚለው፣ ሊቨርፑሎች ይህንን ተጫዋች ማስፈረም ይፈልጋሉ የሚል ፖስት ነበር ና ከርቲስ ጆንስም ይህንን ፖስት ላይክ አድርጎታል እና ይህንን ነገር በማድረጉ እንግዲህ ይህን ሳምንት ውስጥ በጣም ብዙ ነገሮች እንዲወራ አድርጎታል፣ ትናንትናና ዛሬ ማለት ነው ና ሊቨርፑሎች ይህንን ተጫዋች እየተከታተሉት ይገኛሉ፣ እንደዚሁም ደግሞ ማስፈረምም ይፈልጋሉ። ነገር ግን ደግሞ ቀላል ይሆናል ተብሎ አይጠበቅም። በተለይ ደግሞ ኒውካስል ዩናይትዶች ወደ ሻምፒዮንስ ሊግ መግባታቸውን ተከትሎ እንደዚሁም ደግሞ ይህንን ተጫዋች መሸጥም እንደማይፈልጉ ከዚህ በፊትም ተነግሯል እና ይህ ነገር እንግዲህ ለሊቨርፑሎች ከባድ ሊያደርገው ይችላል። ነገር ግን ደግሞ ሰባ ሰማንያ ሚሊዮን ፓውንድ አካባቢ ድረስ የሚከፍሉ ከሆነ ይህንን ተጫዋች ሊለቁት ይችላሉ ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ ወደ ሊቨርፑል ቢመጣ ሌላኛው ጥቅሙ ምንድን ነው? ቨርሳታይል የሚባል ተጫዋች ነው። በጣም ብዙ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። በዋነኝነት በግራ ክንፍ ላይ ነው የሚጫወተው። ከዛ በተጨማሪም ግን በቀኝ በአጥቂ ዘጠኝ ቁጥር ቦታ ላይ በአታኪንግ ሚድፊልደር እንደዚሁም ደግሞ በግራ የመሀል ሜዳ ቦታ ላይ መጮት የሚችል ተጫዋች ነው እና በጣም ብዙ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። እንደዚ አይነት ተጫዋቾች ደግሞ በክለቦች በጣም የሚወደዱ ናቸው። ቁጥራዊ መረጃዎችን ከተመለከትን እንግዲህ በዚህ ሲዝን በፕሪሚየር ሊጉ ብቻ ከተመለከትን 34 ጨዋቶችን አድርጎ ስድስት ጎል ና አምስት አሲስ ማስመዝገብ ችሏል። ነገር ግን ወደ ኒውካስል ከሄደ በኋላ ያደረጋቸውን እንቅስቃሴዎች ብናደርጋቸው እንግዲህ ሶስት ዓመት ሆኖታል 2022 ላይ ነበረ ኒውካስልን የተቀላቀለው ና ኒውካስልን ተቀላቀለ በኋላ ያሉትን ቁጥራዊ መረጃዎች ስንመለከት 2022 23 ላይ 16 ጨዋታዎችን አድርጎ አንድ ጎል ብቻ ነበረ ማስመዝገብ የቻለው። ከዛ በኋላ ግን 2023 24 ላይ ድንቅ የሚባልን ጊዜን ማሳለፍ ችሏል። ከ48 ጨዋታዎች በሁሉም ኮምፒቲሽን 12 ጎሎችና 10 አሲስት ማስመዝገብ ችሏል። 22 የጎል ኮንትሪቢሽን ማድረግ ይችሏል። ባለቀው ሲዝን ደግሞ በ2024 25 ሲዝን ላይ 42 ጨዋታዎችን ማድረግ ችሏል። በሁሉም ጨዋታዎች 9 ጎልና ና 6 አሲስት ማስመዝገብ ችሏል። 15 የጎል ኮንትሪቢሽን ማድረግ ይችሏልና ይህ ተጫዋችን እንግዲህ ወደ ሊቨርፑል ቢመጣ በጣም ጥሩ ጥቅም መስጠት የሚችል ተጫዋች እንደዚሁም ደግሞ ለሊቨርፑል አጫወት ራሱ መሆን የሚችል ተጫዋች ነውና ሊቨርፑሎችም እንግዲህ ይህንን ነገር ተገንዝበው እየተከታተሉት ይገኛሉ። ምናልባትም እንግዲህ የሊዩስ ዲያዝ ነገር የሚሰካ ከሆነ ወይም ደግሞ ሊዩስ ዲያዝ ሊቨርፑልን የሚለቅ ከሆነ ይህንን ተጫዋች ያስፈርሙታል ተብሎ ነው የሚጠበቀው። ከዚህ በፊት እንግዲህ አንድ ዘገባ ነግሬያችሁ ነበረ። ሊቨርፑሎች ለሊዩስ ዲያዝ ቢያንስ ቢያንስ ሊዩስ ዲያዝን ከሸጡ ሌላ ምርጥ ተጫዋች የሚያመጡበትን ሂሳብ ይፈልጋሉ ሲባል ነበርና ምናልባት አንቶኒ ጎርደን እንግዲህ 70፣ 80 ሚሊዮን ፓውንድ ሊቨርፑልን የሚያስወጣቸው ከሆነ ሊውስ ዲያዘን በዛው ልክ መሸጥ ይፈልጋሉ ነው እየተባለ የሚገኙ። ምናልባትም ከዛ የበለጠ ሂሳብ እንዲያወጣም ይፈልጋሉ ነው እየተባለ የሚገኙ። በዚህ ሰዓት እንግዲህ ሊዩስ ዲያዘን የሚፈልጉ ክለቦች አሉ። በተለይ ደግሞ ባርሴሎና ና አልሂላል አልና ስሮች ይህን ተጫዋች ማስፈረም ይፈልጋሉ። እነዚሁም ባርሴሎናዎችም እንግዲህ ሊቨርፑልን ለማናገር ሙከራ አድርገው ነበር። ነገር ግን ሊቨርፑሎች ጥያቄያቸውን ውድቅ አድርገዋል። በተለይ ደግሞ ሂሳቡ ዝቅተኛ መሆኑን ተከትሎ ማለት ነውና ምናልባትም እንግዲህ ባርሴሎናዎች ድጋሚ ይህንን ጥያቄ ለመጠየቅ ይመጣሉ ተብሎ ነው የሚጠበቀው ያንን ነገር እንግዲህ በቀጣይ የምንመለከተው ይሆናል። በመጨረሻም የምንመለከተው ጉዳይ ደግሞ ሚሎስ ኬርኬዝን የተመለከተው ይሆናል። እንደ ዲያጎ ኦቴራ የተባለ ጋዜጠኛ ዘገባ ከሆነ እንግዲህ ሊቨርፑሎች ምናልባትም በዚህ ሳምንት ውስጥ የሚሎስ ኬርኬዝን ጉዳይ ይጨርሳሉ ነው እያለን የሚገኘው። ከዚህ በፊትም እንግዲህ ፋብሪዞ ሮማኖ ይዞት የወጣት ዘገባ ነበር። በተለይ ደግሞ ከትናንትና ዋዲያ ምሽት ላይ የፍሎሪን ቪርስን ጉዳይ ባነሳበት ሰዓት አያይዞ ስለ ሚሎስ ኬርኬዝ የተናገረው ነገር ነበረ። እሱም ምንድን ያለው የዚህ የዚ ዝውውር ሂደትም በቅርቡ ይጠናቀቃል ብሎ ነበረና፣ ዲያጎ ኦቴራም እንግዲህ ያንን ነገር ነው ያጠነከረው። በዚህ ሳምንት ውስጥ ይጠናቀቃል ነው ያለው። ፋብሪዞ ሮማኖም እንግዲህ ከጥቂት ቀናቶች በፊት እንግዲህ የተናገረው ነገር ነበረ። ሁሉም ነገር ያለቀለት ነው። ከዚህ በኋላ አንድ ግንኙነት ብቻ ነው የሚያስፈልጋቸው። በዛ ግንኙነትም እንግዲህ ሁሉንም ነገር ይጨርሳሉ ብሎ ነበረ። በተለያዩ ጊዜ እንግዲህ ስለ ዝውውር ሂደቶች ስናንሳ፣ በተለይ ድርድር ላይ ከዚህ በፊት እንግዲህ አንድ የጀርመን ስፖርቲንግ ዳይሬክተር የተናገረው ነበረ። እሱም ምንድን ነው ያለው፣ በድርድር ላይ እንግዲህ ፎርማሊ ወይም ደግሞ የወረቀት ስራ የሚገባው መጨረሻ ላይ ነው። ከዛ በፊት ግን ንግግሮች የሚደረጉት በስልክ ወይም ደግሞ በዋትሳፕ እና በተለያዩ ነገሮች ነው የሚጠናቀቁት። ከዛ በኋላ ነው እንግዲህ ስምምነት ላይ ከተደረሰ በኋላ ሁሉም ነገር ካለቀ በኋላ ወደ ወረቀት ስራ የሚገባው ና ምናልባትም እንግዲህ በስልክም እንደዚሁም ደግሞ በተለያዩ ነገሮችም እየተነጋገሩ ይሆናል። ከዚህ በፊትም እንግዲህ ሊቨርፑል ና በርንማውዞች እንግዲህ ከመጋረጃ በስተጀርባ ንግግሮች እያደረጉ እንደሆነ ዘገቦች ወጥተው ነበር ና ምናልባትም እንግዲህ ልክ ይህ ዘጋቢ እንደተናገረው ከሆነ በዚህ ሳምንት እንኳ ባይጠናቀቅ በቀጣይ ሳምንት ይጠናቀቃል ተብሎ ነው የሚጠበቀው። ቀጣይ ሰኞ እንግዲህ በይፋ የዝውውር መስኮቱ እንደሚከፈት ሁላችንም መናቃለን ና ምናልባትም እንግዲህ ፍሎሪን ቪርስንም እንደዚሁ ሚሎስ ኬርኬዝን በአንድ ቀን ካልሆነ ደግሞ በተከታታይ ቀናቶች ውስጥ ሊቨርፑሎች ይፋ ሊያደርጉ የሚችሉበት ቻንስ አለ ነው እየተባለ የሚገኙ ያንን ያደርጉታል ወይ የሚለው ነገር እንግዲህ በቀጣይ የምንመለከተው ይሆናል። ለአሁን ግን እዚህ ላይ ያበቃው። ሰብስክራብ፣ ላይክ፣ ሸር ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ ድረስ ቻው።